አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዲሁም ሰላም ሰላም ያለ ክርስቲያን ወገኖች፣ ይ እንዴ ናችሁ? ደህና ናችሁ ልኝ ወይ ባላችሁ በሰላማችሁ ብዝዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ የደውላን ምልክት እየተጫናችሁ ማለት ነው። ዛሬ ቀን ደግሞ አደይ ድራማ ይዘን መጥተናል። አደይ አሪፍ ላይ እየደረሰ ይመስለኛል አሁን ላይ ትንሻ እንደ መጀመሪያው እየተናደን የነበረው ፍቅር የምታደርጋቸው ነገሮች አልቁ ደግሞ ብላ ቤዛ መታለች ያው ሁል ጊዜ መጥፎ ነገር እንደሰራች ነው እና ዛሬ ቀን ደግሞ ተይዛለች ማለት ነው እስኪ አብረን እንከታተል ምን ማድረግ አለባቸው እንዴት አድርገው ነው ዳይመንድ ማግኘት እንዳለባቸው አብረን እንያቸው ማለት ነው እንግዲህ እያያችሁ ከሆነ ቤዛ የዳይመንድ ጓደኛ ማሻላሊያ በጣም አስደስታኛለች። አንቃ ይዛ ወንድሞ ወንድሟን ማነጋግራለች አሁን ላይ ዳይመንድ ይዞ ወጥቷል ማለት ነው እንግዲህ ዳይመንድ ወደ ጓደኞቹ ይቀላቀላል ብዬ አስባለሁ። ዳይመንድ የምር ምርጥ ልጅ ነው። ከሁሉም በላይ ምስኪን ነው። ያው ያለው ፍቅር ደግሞ ክብር ያለው ለሴት ልጅ ደስ የሚል ነው እና እንዲጎዳ የምር አልፈልግም። እውነት ለመናገር ያው ድራማ ቢሆንም እንደነዚህ አይነት ጥሩ ጥሩ ሰዎች ይኖራሉ እና እነዚያ መልካም መልካም ሰዎች ደግሞ ጥሩ ነገር ሊገጥማቸው ነው እንጂ እንደዚህ አይነት መጥፎ ነገር ሊገጥማቸው ማንም ሰው አይፈልግም። አይታችሁት ከሆነ ባለፈው ቪዲዮ ላይ ድራማው ላይ ዳይመንድን የወሰዱት ጓደኛ የሆነ ሰው ይወስዶታል፣ ምናም ብሎ አታሎ ነበር የወሰደውና አሁን ላይ ለሱ ይዘው ኩላሊት እናውጠዋለን፣ እንገላሃለን፣ ምናምን እያሉ እያስፈራሩ እንዳልነበረ አሁን ታውቆባቸው፣ እንግዲህ ቤዛ ተይዛለች ለእህቱ ብሎ ግዴታ ደግሞ ያው ዳይመንድን አምጥቶ ለማስረከብ ተስማምተዋል ማለት ነው። እስኪ አብረን እንየው። ደስ በሚል ሁኔታ ያው ዳይመንድ ተገኝተዋል እያያችሁ ከሆነ ቤዛም እስከነ ወንድሟ ይዘውታል። ያው ትንሽ ቢያሰቃያቸው ደስ ይለኛል። እኔ የምልህ በጣም ታበዛዋለች እሷ ልጅ፣ ደግሞ ብዙ ነገር አሰቃይታችኋለች፣ እና ትንሽ ወደ ፖሊስ ግን ለምን አይሄዱ? ምላሉ ድራማ መሆን ነው። ትንሽ ነው እንጂ ከባድ ነው። እና ተቀላቅለዋል። እንግዲህ እስኪ እናያችኋለን። ከአሁን በኋላ ያለው ደግሞ ይበልጥ ያላትን ፍቅር አሳይታለች። አሁን ምን ያህል ዳይመንድን እንጃ ምርጥ ሴት ነች የደረሰችው ብዬ አስባለሁ። እናንተስ ምን ትላላችሁ? ኮሜንት ላይ ያስቀምጡልኝ። ጥሩ ጥሩ ጓደኞች አላ ለሁላችንም ይስጠን። እና እስኪ አደይ ደግሞ ምን እንደሚደርሳቸው ምን እንደሚያደርጉ ዴቭ ምን የሚያደርገው በጣም ተጨንቀዋል። ቤተሰብ ለመናገር ያለው መናገር ይፈልጋል፣ ግን ደግሞ ከተናገረ ቤተሰቦቹ ይቀበሉት አይቀበሉትም የሚለው ውስጡ ተረብሸዋል። እና ምን ያደርጋል የእውነት ደፍሮ ይናገራል ወይስ አይናገርም የሚለው ነገር አሳሳቢ ሆኗል። እስኪ እናየዋለን። ሊዱ ወይ የዲቪ የምታል እንዴ? በጣም ግራ ገብቶኛል። ምንድን ነው የሚያስጨንቅ? ቆይ ስለ አዴና ስለ ሄለማ መናገር አለብኝ እና ምን አስጨነቀ? ሊዱ ቶሎ ብዬ እሷን ማግባት አለብኝ። ካልሆነ ደግሞ አጣታለሁ። ደፍሬ ለት አለም ለማሚና ለዳዲ መናገር አለብኝ። ነገራቸው። አዴቭ የማግዝህ ነገር ካለ እኔ ከጎን ነኝ። አዎ እቴ፣ አሁን ከማንኛውም ጊዜ በላይ ልታግዥ የሚገባ አደይ። ሁሌ የማደርገው ተመሳሳይ ነገር በጣም ሰልችቷል። ቢያንስ እሷ የሚክስ ነገር ማድረግ አለብኝ። አሁን ወንድሜ፣ ማረግ ትችላለህ። አደይ አክስቱ ግን ተመቸቸኝ። እንዴት ብላ ያዳመጠቻቸው ስችልበት ለራሱ ማለት ነው። አሁን ዴቭ እንግዲህ ጉዱ ፈልተዋል። ምን እንደሚባል አላውቅም። እኔ ደስ ሲለኝ ነበር አዴ ና ዴቭ ቢጋቡ ህይወታቸው ቢመሩ። በተለይ አዴ ይገባታል፣ እንደ ዴቭ አይነት ጥሩ ወንድ ይገባታል። ጥሩ ትዳር ያስፈልጋታል። ብዙ ችግሮች ያየ ሴት ነች ና እንደ እሱ አይነት በጣም ብዙ ጠንካራ ሴቶችም አሉ። ለእነሱም እንግዲህ አላህ ጥሩ ሰው ይስጣቸው። ሲጀመር ጥሩ ሰው ከሆንክ ጥሩ ነገር አላህ ይሰጣል ና ዱዓ ማድረግ ብቻ ነው የሚያስፈልገው ማለት ነውና ግን እኔ እንጃ ምን እንደሚለው አላቅም። ያው የሱ ቤተሰብና የእሷ ቤተሰብ ያለው ጋፕ ትንሽ ከባድ ነው። እሺ ይላሉ ብዬ አስባለሁ። እናንተስ ምን ታስባላችሁ? በዚህ አጋጣሚ ግን ይህንን ቪዲዮ ዝም ብላችሁ እያያችሁ ከሆነ የደውሏን ምልክት ሰብስክራይብ በማድረግ የደውሏን ምልክት በመጫን ብቻ ላይ እያረጋችሁ ኮሜንት ላይ ምጻፉላ። ይሄ ይመስል ነበር የዛሬ ቀን ቪዲዮ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ

እንዴት ነህ አስጠቃቀፍሽ በጣም እንደናፈኩሽ ያሳያል እንዴት አወቅ ምኑ እንደናፈኩ አይኖችሽ ሁኔታ ሁሉም ነገርሽ ይናገራል አዎ ልክ ነህ እና እስካሁን የት ነበርሽ ለእባክሽ እንጂ ነበር ይህ ሁሉ ጊዜ ቦታው በጣም ደስ ይላል የት ቢሆን ነው እባክሽ እስቲ እኛንም እንደዚህ አይነት ቦታ ካለ ውሰጅ አይ እዛማ ባቢ አለ ባቢ ደግሞ ማለት ነው ማለት እዚህ ብንሆነ ይሻል። አንቺ ቀለኛ ነሽ እንበይ በቃ ኔ ልጅ። እንዴ ቆይ እንጂ ወደ ልትሄድ ነው ከኔ ጋር ልትሄጂ? እሺ ደስ ይለኛል። አር አረጋዩ ዘንድሮ እኮ በሴቶቹ ባሰ። እንበ አልፈች ቁጭ በይ። እሺ አመሰግናለሁ። ስለ ተዋወቀ ኔ ደስ ብሎኛል። ቆይች ልጅ ደግሞ ምን ለማድረግ እየሞከርሽ ነው? አትናደሽ፣ ለልዬ የልጁን ጸባይ ታቂ የለ ታዲያ የፈለገ ነገር ቢሆንስ፣ ለምንድ እንደዚህ የምታደርገው? ዘንድሮም ቅብጠቱ አልታዋትም ማለት ነው። ኮ አንቺ ምን አናደደሽ? አመሰግናለሁ። እሺ ደግሞ ኪታባቱ የመጣች ቀበጥ ነች። ኧረ አደይ ሳመች፣ አታያትም እንዴ እናተ? ሳዋ እሱ ራሱ እኮ አንቺን ያክል አልተናደደም። ቤኪ ደስተኛ ይመስላል። ቀውንች ምን ነው ደስ የሚል ወይለም እንደምትስቂ ይቅርታሽ ጓደኛ። እሺ በቃ አትሳቂብኝ። ሁኔታ ስላናደደኝ ይገባኛል።